እኔ በጣም እኔ በጣም ነርቭ ነው ምነካው። ገባሽ? ታዲያ ለዚህ ፈጣን እንዴ? ለምን አውጣ አኩና ቀጥታ

አንተ እንደዛ ላልከ ማለት ነው አሹ፣ ይደብራል እንጂ ሌላ መልስ ነበር የምሰጠው። እና አሹና ሚስት ይደብራታል እንጂ ሌላ መልስ ነበር የምሰጠው። ወጣሽ ሄድና፣ ለምን ነቀልሽ ባንዴ? ታበጃለሽ እንደ ፊንገር ምን። አንቺ በብረት ነው እንደምትጠበጠብኝ? ምን ኖርማል እኮ ፊንገር ያለ አይ

ግን የሚመስለው ለምሳሌ ፊንገር የሚያበዙ ሰዎች ያውም በብረት ማለት ነው፣ የሚያበዙ ሰዎች ምንድን ነው ምልክታቸው ካላችሁ፣ ጂጂ ውጭ ነው መስለሽው ነው። ሊያሹ መስለሽው ነው። እግዚአብሔር ነው። አይደለችም እንዴ? አይደለችም እኮ ናት። ምን አይነት ደደብ ነኝ በእናታችሁ ወይኔ ወይኔ በእናትሽ ጥሪያት ሶሪ ልበላት ሶሪ ልበላት በእናትሽ አረ ጥሪያት ወይኔ ወይኔ በአናቴ ቁሜ ምን አይነት ሰው ነኝ ግን ምን አይነት ሰው ነኝ ምን ይሻለኛል እ አንተማ ካልቃም ግማ ችግር አለብ ናውጣ አስገባ ደመልሽ እግዚአብሔር ሊያሹ መስለው ነው ሊያሹ መስ አደለ ወይኔ ወይኔ ሊያሹ መስለው ነው። እግዚአብሔር ምስክሬ ነው። ሊያሹ መስ ነይ ነይ ሽ ነይ በሏት ይቅርታ ስብላት አለው እግዚአብሔርና ደግሞ እሱ እሱ አንቺ መስለሽ ነው እግዚአብሔር ምስክር ነው። ባለ ጊዜ ዝም ብሎ ቆሻሻ ደንቆሮ አውቆ ነው። አውደሌላቻለ ታዳያችን ከአንቺ ጋር ሰላም ውሻቱ ነው። እንዴት ነው? እኔ ሊያም ነው ምን ነው? ሊያም የሚመስለው ኧረ ምናችሁ የማይመስለው ምንትሽ ነው የገባው ሰው ላይክ ግን ይቅርታ ልበላት አለ። እግዚአብሔር ነው በሽተኛ ይቅርታ ልበላት። ኧረ እንቅርት ግን ምን የለመደበት እዛ ጌም ሲጫወት እየተሰዳደቡ ነው የሚንጫወት። ገባች ከእና እሹ ጋር ምናምን ሁሉም ሰ የተሰዳደብ የሚጫወት ስድድብ ለምዷል ኖርማል ጭራሽ ቅድም አብሮት የነበረው

ወንድ ወንድ ከማይሸጥ ሰው ጋር መቀመጥ ምርጫ ሲደርስ እንደዚህ ተጣላለን። ለበቃ አይመርጡ የሚያሰዎች ጓደኞች ሄለንን ይወዳታል። ታዲያ የምትወዱትን ሰው በስድም ነው እንዴ?

እኔ የተሳደብኝ እጅና ገጠሚ ያሉከንአንጎ ችግርሽ? እንድሬስን ሰድቤ አብዲን ሰድቤ አንቺ ትገጥሚያለሽ? ለምን ሰድበዋለሁ? ከፈለግኩ እኔ ስድብ አልችልበትም? ሰድብ አልፈለግም እንጂ ሰደበዋለሁ። ለሀያ ሰከንድ አብዲ ያለው የሆነ ነገር ይላታል። እሷን እና ጃኔን ማለት ነው። እኔ ቅጥቅጥ ጻር ገላችሁ ቀጥቅጣለሁ። እነሱ ማታ ልቀጣሽ ልግባን ይቅርታ እና አፉን የሚከፍተው ነው መሳደብ ይጀምራል። እሱን አይደለም ታውቃለህ፣ ሚስትህን እናትህን ልሰድብ ይችላል። ሴት ነኝ ሴት ነኝ ስከነካ ድረስ

ምን ሊያወራ ይችላል? ሌላ ምንም አያወራም። ያ ነገር አይመስልም። ያደነዘዘው ሰውነቱ ስለማይንቀሳቀስለት ያለው አማራጭ ነው። ከሚስቱ ጋር ያደረገው አረ፣ ሪከርድ ይደረጋል። ለዛ ነው፣ ለዛ ነው መጣሁ የከፈተዋን እንደ ካልጋ እንደወረደው ከሆነ እኛ ጋር መጡ የገባው እንደ ዛሬ ተሳስቼ በህይወቴ አለቀ። አይሱ፣ ቆይ አንዴ፣ ሰሙ። ነይ እናቴ፣ እቺ ልጅ ሰደበችሽ። ነይ ላስተውቅሽ ላስታወቅ፣ እንዲተዋወቁ ነው። ይቅርታ መጠየቅ ስላለበት ነው እኮ። ጂጂዬ ይቅርታ መጠየቅ ካለብ ታዲያ አንተን ያመጣው? ና እስኪንካ። ይ ይቅርታ ነው፣ ይቅርታ ልትላት ነው። ታዲያ እንደ በጣም ከባድ ጥፋት ነው እኮ ይሄ። አንተ ከምን ተነስተ ነው እንደዚህ ስድብ ውስጥ የገባኸው? በጠዋቱ ፊንገር ውስጥ የገባው ሰላም አውለኝ እንደማለት ጫትማ ነገር በል

አሁን አንተ ሰውዬ ማለት ነው እዚህ ጋር ቁጭ ብለህ የምትሳደብ ይህንን የምታክል ጠረንገሉ ሰውዬ ማለት ነው እዚህ መጥተህ ትሳደባለህ። ምን ሆነህ ነው? በጤና ነው? ለስሙ አንድ ልጅ አለ አባት አለ፣ ልጆችን አሳድግ፣ ፉን ፉን በል፣ ብር ያዝ፣ ቤት ግዛ፣ ብዙ ነገር አለ። መታት ትሳደብ ምን ታክለው ሲያዩ፣ ይኸው ልክ ፊት ቁመት ሰው ትመስላለህ። ይኸው ልክ አፈር ብላ ይታረቃሉ፣ ማካ አሁን ተሰዳደቡ አይደለ? በኋላ በጌ ይታረቃሉ። አስታርቂው አሁን